እግዚአብሔር ያክብርልኝ ችግር የለውም ጋሽ ማዘር ስንት ሰዓት ነው የሚመጡትኝ ማለቴ እናቴ እቁብ ላኪላቸው ብላኝ ነው ለዛ ነው የመጣሁትኝ እሺ ችግር የለውም ጠብቃለሁ ችግር የለውም አቤት ቤታ እንዲሆን አቤት አንቺ ቆርቆንዳ እንዲህማ አትሆኝም እሺ ደግሞ ምን አይነቱ አሉ ደሆነ ያለው ምን አይነቱ አሉ ምን ሉን ጋይስ ምን ያምላክ አሮጊት ነጭ አሮጊት ሆን ነው የሚያዋጣኝ አፍቃሪ ጋይስ አልችልም፣ ፍቅር ይሄ ቆርቆንዳ አልችልም። ይሄ ቆርቆንዳ መከራዬን አብቶኛል። አሁን ለሱ ፍቅር መገልጸን አባ አባ አባ ነው የሚሉት መሰለኝ። አባሻው አባ ቤቢ፣ እኔ ቤቢ ነው የምለው። አባ አባ አባ አባ አባ ኦኬ፣ በስልክ ይሁንልኝ ጋይስ አባ ቀርሙ፣ እኮ አልደወልክልኝም ምም ለምንድን ነው ያልደወልክልኝ? አናፈቁ ማታ ማታ ወክ ኖ ግሪና ሙኛ እንድታሸኝ ነው የምፈልገው። ወይኔ አምላክ ወይ እኔ አምላክ ወይ ደም እንደብዣሬ ያ የምትወደውን ቢጃማ ነው አይለበስኩትን፣ ቀዩን አንተ ስለምትወደው እኮ ነው የማደርገው። አንተስ ምን ለብሳል? እኔ አምላክ ምንም አይበርድህም? ከሚስት ውጭ ደግሞ በዚህ ብርድ ለምንድን ነው እራቁት የምተኛው? ወይ አምላኬ፣ እኔ አልችልም ጋይስ ሳልችል። ይሄ ቅረብኝ፣ ይሄ ቅረብኝ። እኔ አፍቃሪ አልችልም ጋይስ ሳፍቃሪ አልችልም። ሌላ ንገሩኝ፣ ሌላ፣ ሌላ ጋይስ፣ ሌላ ንገሩኝ። እሺ፣ ሌላ ንገሩኝ ጋይስ፣ ሌላ ንገሩኝ። ኧረ እኔ ዱርዬ አልችልም ጋይስ ዱርዬ አልችልም ይሄ ምናምን ዱርዬ አልችልማ ጋይስ የጨዋ ልጅ ነኝ እኮ ጋይስ ቲክቶክ የጨዋ ልጅ ሆኜ ነው እኔ ጨዋ ልጅ ነኝ ጋይስ ዱርዬ መሆን አልችልም በቃ ፍታ። በቃ ውይ አልችልም ጋይ፣ ሳልችል ዱርዬ ሞላ አልችልም። እናንተ ዱርዬ ማያቅተኝ እሞክራለሁ። እሺ የአራዳ ቋንቋ ነገሩኝ፣ የአራዳ ቋንቋ ነገሩኝ። ጭቦዋን ቦሸርካ ተ የአራዳ ቋንቋ የኔ ቤት እኮ ደንቆሮች ናቸው። ከአራዳ ቋንቋ ታቁም እንዴ እራት ታሳቁኝ። የአራዳ ቋንቋ ምን ሽ ነው አቦ ምን ሽ ነው? ተፋታኝ። በቃ በቃ ይሁን። አንተ ሙጭጭ የምትለው ነገር አለ ዛሬ እንዴ ነው። እንደ ሙሉ ካራክተር ሙሉ ሰው ነኝ እኮ እኔ እኮ ሙሉ ሰው ሙሉ ሰው፣ የአንድ ሰው ክፍለ ጦር። ምን ጉድ ነው አሁን? አልችልም፣ ያራዳ አልችልም። ጋይስ ሌላ እችላለሁ፣ ነገረኛ ሴቶኝ እችላለሁ። ዛሬ እንደፈለግሽ ቤታ እን ምን አለ ምን አለ ምን አለ ምን አለ ምን አለ ምን አለ ምን አለ ሀቡዬ ጋር ምን አለ? ሎሪ ማች ነኝ አንደኛ። ሎሪ ማች አለው። እንኳን ነገርሽኝ። ሀቢባ ሀቢባ፣ ምነው አይበዛበት ሀቢባ።